ሰላሙ አለይኩም ወራህመቱላሂ ወበረካቶቹ። እና የተከበራቸው ቻይና ነው ቤተሰብ፣ እንደት ናችሁ? ሰላም ናችሁ? ዛሬ በጠዋት ከች ብያለሁ ማለት ነው። እንደት ናችሁ? ሰላም ናችሁ ወይ? አብዛኛውን ቤት አይሰማም ኔትወርክ ውጭ ነኝ እኔ ማለት ነው። አየር ምናምኑ ደስ ስላልሰማሁ ምናምኑ ማለት ነው። አየር ያውላባት የኢትዮጵያ አየር በእዚሁ ሩር ይላል። እንደት ናችሁ? ደህና ናቸው፣ ደግ እየናቸው፣ አማን ነዋ ሁሉ ቤት ከእኔ ጋር። አልሐምዱሊላሂ አልሐምዱሊላሂ። ከእሱ ቆይ የጧት አየር እያልን እየሞቅ ነው ወይም አየር እየጠጣን ዛሬ ማጫወታችሁ ጨዋታ አለኝ ማለት ነው። ወንዶች እንዴት ናችሁ? ደህና ናችሁ? ወንድም ክርስቲያን ግድች ሰላም ሰላም ብያለሁ። ሰላማችሁ እዛ በያላችሁበት አላ ይጠብቃችሁ እኛንም አላ ይጠብቀን ማለት ነው። ወንዶች እንዴት ናችሁ? ደግዬ ናችሁ ወይ? እናንተ ኢትዮጵያ ገባው መሰል ሳይታወቀኝ፣ ሰርፕራይዝ ላደረጋችሁ ነው መሰል አለ ኩልሃል አንዲቴ እንድትለኛለች ማለት ነው ከውድ አብዛኛው የቲክቶክ ላይ ነበር ማለት ነው ያማከረችኝ። ወዶችዬ ሁላችንም እየራሳችን ችግር አለብን። ዱንያ አትሞላም ሀቂቃ ማለት ነው። ሞልተን ማታቀም ሞላም አትችልም። በነገራችን ላይ ዱንያ ሁሌ ሙሉ አይደለችም። አንዴ ለአንተ ትሆናለች፣ ነገ ደግሞ ለሌላው ነው የምትሆነው። ምን እንደሚያጋጥመን የምናውቅ ታሪክ የለንም። እያንዳንዳችን ያለፍንበት ታሪክ ስለሆነ ማለት ነው። ጓደኛ አለች መወዳት ወደፍ ጓደኛ ትላለች ማለት ነው ታች አብረን ነው የምንኖረው ጓደኛዬ፣ ተቅሪበን ሶስት ልጆች አላት። ሶስት ልጆች ወልዳለች ከሌላኛው ባሏ። እንደገና ደግሞ ከአንደኛው ደግሞ ሀገር ሁለት አላት። ይዘህ አንድ ወልዳ ትኖራለች። አብረን እንኖራለን ትላለች ማለት እና በጊዜ ቆይታ ያኔ ጊዜው በየሄደ ቁጥር በኖረች ጊዜው አላ አይደለ ጊዜ በጨመረች ቁጥር ከሷ ጋር ሆና እርግጥ ጓደኛዬ ትወደረኝ እና ትወደረኝ የማውቀው ታሪክ ይለም ትላለች። እኔ እንደማውቀው ድረስ እኔ እወዳታለሁ። እኔ ባለትዳር ግን ትዳር ቆጥቻ የማውቀው ትዳር ነው ችግሮችን ፕላን ማክራት አለው። ችግሮቼ መፍትሄ የሰጠችኝ የሚመስለኝ ነበር። እሷ ጋር አላት የምትወደው የሚወዳት የሚበል እኔ እንደውም አንዳንዴ፣ አሁን አሁንማ በሷ መቅናት ጀምሬያለሁ ትላለች። ለምን ስላት በፊት ችግሮቼን ሁሉ አዋያታለሁ እነግራታለሁ። ባሌም ጋር ሁኜ ችግሮቼን በጣም ምስጢሬን አሳልፌ አወራታለሁ። ነገር ግን ተይው ከማለት ውጭ አንድም ቀን ያንን ትዳር አጥበሻዥ ብላኝ አታውቅም። ከስንት አንዳንዴ ብቻ ነው እንጂ እንደዚህ ጥብቅ አድርጋ ትዳርሽን አጥበሻዥ ብላኝ አታውቅም። እሷ ግን እኔ ብትጣላ ምንም ብትል አጥበሻዥ ከማለት ውጪ አንድ ቀን ተሳስቼ እንኳን ብታዪው ብዬ አላውቅም። ትዳሯን ያለችበትን ትዳር ለናለች ማለት ነው። እሷ አንዳንዴ የሚያጋጥመን ችግር አለ ወዲሽ አብረን እንኖራለን። ለአጋጣሚ ሆኖ የምትወደው የሚወድ ጓደኛ ሊኖር ይችላል። ምክንያቱም ሁላችንም አለ ግዴታ ና ፍሊ ብቻ አይደለም የሚወድ የሚጠላህ ሀምስ ካለ ሁሌ የሚወድህም ወዳጅ አለ። ነገር ግን አንዳንዴ ብዙ ነገራቶች ይከሰታሉ። በህይወት ትኖር ብዙ አጋጣሚዎች ይከሰታሉ። በህይወት ውስጥ ግን ጠንካራ መሆን አለብን። እኛ ሴቶች በተለይ ጠንካራ ልንሆን ይገባናል።

ከፍተት እንኳን ቢፈጠር በእሷ እና በባሏ መካከል እኔ ተቆጥቼ ከማስታረቅ ውጪ ለሷ መጥፎ ነገር አንድ ቀንም አስቤ አላውቅም። እኔ ግን ብዙ ጊዜ በቃ ስለ ባሌ መጥፎነት በቃ ስለ ባሌ ሆነ ትንሽ መንገድ ካስያዝኳት ስለ ባሌ መጥፎነት ነው የምታወራኝ። ስለ ባሌ በቃ ተይው አይሆንሽም። አይ ግን እናንተ ግን አንዳንዴ እኔ እዚህ ላይ አስተያየት ውስጥ ሌሎች የራሳቸውን ኑሮ በጣም ይኖራሉ። የአንተ ትዳር ስፍር ስድስት የሚላቸው ነገር ግን ለምንድን ነው ማለቴ እኔ አልገባኝም። ጓደኛም በለው ዘመድም በለው ያንን ትዳር ለማስወጣት የማያደርገው ጥረት የለም። ነገር ግን እኮ እሱ አይኖርበትም። ሊገርማችሁ ማለት ነው ያንን ትዳር እሱ አያገባበትም ምንም ከዛ ትዳር ራሱ ብትወጣ እርግጥ አላህ ስብሓናሁ ወተዓላ የከተበው ነው በነገራችን ይገኝ ሆነ አላህ Subhanahu Wa Ta'ala የከተበው የገደረው ነው። ሆነ እና አብረን እንኖራለን። ከዛ ደግሞ መሀል ላይ በጣም እየተጠላችሁ ታዲያ ያለ አስተሳሰብ እንና ደግሞ ምንም እንኳን ባልተቤቴን ብላየው እኔ በጣም እወደዋለሁ፣ አከብረዋለሁ። የልጅ አባት ስለሆነ ነገር ግን ስለዛ ስለዛ የልጅ አባት መጥፎነትና ሁሉም ተወራኛለች። ስለሷ ግን የሆነች ነገር ትንሽዬ እንኳን ቢወራ በእሷ ላይ በሷ ትዳር ላይ የመጣ በቃ ሰው ልታቀረም ደርሶ ምሕረት የሚባለው ነገር የላትም። አስተያየት እንኳን ቢሰጥ ተሳስቶ እንኳን ትላለች ማለት ነው። እና አሁን አሁን ላይ በጣም እየጠላው ሀተርኩ ከመጥላት እየተነሳ በቃ ባላያቸው ሁለቱን መረቡ ባልና ምስቶች ማታ ባላያቸው፣ ምክንያቱም ታያቸው ሁለቱ ጥላቻ አለባቸው። እኔም ደግሞ ጥላቻ እየከፋ መጣ። እርግጥ እሷ ላይ የማየው ነገሮች ለምን እንደዋል አላቅም። ወድሻለሁ ትለኛለች። ነገር ግን ትክክለኛ ውደቷን ያሳየች ነገር የላትም። ማስመሰል ብቻ ነው። በጣም ታስመስላለች። እኔም ደግሞ አሁን አሁን ላይ አብሬት አልነሱ ቆይቻ ላይ ተወጣው ነገር ግን ጥላቻ እየጨመረ ነው የመጣውኔ ራሱ ምክንያቱም እኔ ፈትቼው ስለዛ ስለ ፈታሁት ባል መጥፎነት የመጥፎነት እንኳን ስታወራ አሁን እንኳን ራሱ ይከፋኛል ሰምቼ እንዳልሰማው በአንድ ጆሬ ሰምቼ በአንድ ጆሬ ያፈሳለሁ። አንድ ሰው እርግጥ ሀቂቃ ባሉን ወደ የበፊቱን ባሉን የሚወድ ከሆነ ስለዛ ሰውዬ መጥፎነት ካወራበት አይወድም ሀቂቃ። በጣም አይወድም። ስራይስ ነው አይወድም፣ ምክንያቱም ሊወድም አይችልም ሀቂቃ ማለት ነው። ማንኛችንም ብንሆን ማንም፣ እኔ በሆን ማለት ነው። አሁን ስለ ልጅ አባት መጥሆን ቢያወሩ አልወድም፣ ደስ አይለኝም። እሱ የራሱን ኑሮ እየኖረው አላስ፣ እሷም የራሷን ኑሮ እየኖረ እና እርግጥ እኔ ትዳር ይመጣልኛል፣ ግን ቢገርማችሁ እንደዚህ እንኳን እየጠላዋት፣ እሷ እየጠላችሁ አማክራታለሁ ትዳር እራሱ ሲመጣ አማክራለፋለሁ ጓደኛ እንደዚህ አይነት ትዳር መጣለ ይችላል። የሚሆነውን እራሱ አይሆንም ነው የምትለኝ፣ አልያም ደግሞ መጥፎ ደግሞ ከሆነ ይሄን ግቢበት ነው የምትለኝ። ወደ መጥፎ ነገር አንዳንድ አንዳንድ ጓደኛዎች የሆነ ነገር ራሳቸው ጥሩ ነገር እየኖሩ ለአንተ መጥፎ ነገር ይመርጡልሃል። እርግጥ መራጭም ሰጭም አላህ ሱብሐነሁ ወተዓላ ሆኖ ሳለ መጥፎ ነገር ይመርጡልሃል እና በቃ አንድ ጊዜ አማከርኳት፣ ቢገርማችሁ ማለት ነው። አማከርኳት፣ በጣም አማከርኳት። እኔ እንጃ ምንም እንትል እንኳን ቢለኝ ውስጥ እንትል ቢለኝ ግን እሷን ከማማከር ወደ ኋላ አልልም። ጥላቻው እንኳን እያለ ውስጥ እየጠራጠራት እንኳን እንደ ከማማከር ወደ ኋላ አልልም። ቢገርማችሁ ያማከርኳት እንደ ቀልድ ነበራት። የሆነ ሰውዬ አየሁት እና ምንትኛለች ያ ሰውዬ ብዙ ጎደሎች ነገሮች አሉበት ስላት ክቢበት አለ ጡን እንግዲህ፣ ተመልከቱ ጎዶሎ እያለበት ያ ሰውዬ ጎዶሎ አለበት፣ ሙሉ ነገር አይደለም። እርግጥ አላህ ስብሀነው ተዐላ ተሰረው ነው ጎዶሎ ያደረገው። ይሁንና እንደዚህ እንኳን እያለ የሁሉን ነገር አዋርቻት አማክራት ምን ቢሆን ጥሩ ነው አግብ ሊሆንሻል ነው ያለችኝ። እኔም ስብሀነ አላህ ታዝቤ ዝም ማለት ትላለች። ሄታችን ማለት ነው። እና ይሄ ጓደኝነት እንደት ታወታላችሁ? በዚህ በጓደኝነት እውነተኛ ጓደኝነት ማለት ምን ማለት ነው ለናንተ ብላት ለናለች እህታችን ማለት ነው እርግጥ እውነተኛ ጓደኛ ማለት የችግርሽ ጊዜ የሚቸገር የሀዘንሽ ጊዜ ደግሞ ሀዘንተኛ የሚሆን የሳቅሽ ጊዜ የሳቅሽ ምንጭ የሚሆን በችግሮች የአንቺን ደስታ የሚያስደስተው የአንቺ ሀዘን የሚያሳዝነው ነው መሆን አለበት ማለት ነው ጓደኛ ማለት እንደኔ ጓደኛ ማለት እንደዛ ነው ሚስጥር ጠባቂ መሆን አለበት አንቺ የመረሹ ምን አይነት ሰው ነው ብሎ እንኳን ትክክለኛ ሰው ነው ወይ ብሎ ያንን ሰውዬ እንደዚህ ነው እንደዛ አስተያየት ከመስጠቱ በፊት ቆም ብሎ ማሰብ አለብን። እኛ እንዳንዴ አስተያየት እንሰጥ። እኔ የሰው ልጆች ግርም ነው የሚያደርጉኝ ማለት ነው። ምክንያቱም ስለዛ ሰውዬ ስለ ዝም ብለሽ ዘው ብለሽ አይነ ጨፍነሽ ግቢበት ማለት በጣም ይከብዳል። እንግዲህ ያ ሰውዬ ጎዶሎ ነገር እያለበት ዝም ብለሽ ዘው ብለሽ ግቢበት ነው ያለቻት ማለት ነው። ጥሩ ነገር ሲመጣ ጥሩ ባል ሲመጣ እኮ ላ ይሄ አይሆንሽም ብርሽም ብሎ ነው ይሄ አይሆንሽም ነው የምትለኛለች። እና ከእንደዚህ አይነት ጓደኛ ላይጠብቃችሁ። እርግጥ እህቴ ጥላቻሽን ቀነሱ አድርገሽ ከሷ ጥላቻው ትተሽ እራቂ፣ እኔ በበኩሌ እራቂ ነው የምልሽ ማለት ነው። አሊያም ደግሞ ዝም ያለ ነጃ ወጣ ብለዋል ነቢያችን ሰለላሁ ዓለይሂ ወሰለም። ዝም አላደለ በቃ አይዲየ ሰው ማረግ ሚስጥር ሽን ጨርሰሽ የሆድሽን እና የልብሽን አለመንገር። አሁን ላይ ዘመኑ እንዳውም ምንም ለምን የእናትሽ ሽል አይሆንም። ረገብ ማለት ነው፣ ሁሉ ነገር ላይ ረገብ ካላረግ ነው በጣም አደጋ ነው የምንሆነው ማለት ነው። በቃ ጓደኝነትም ከሆነ በአግባቡ በድርበቡ ማያዝ። የእናት ልጅ ራሱ እየከዳ ስለሆነ ማለት ነው፣ ማይከዳ ነገር ምንም ነገር የለም። ካላስ ባ ነው ታላ ውጭ እና ውደች እየእንደዚህ ነው እላችኋለሁኝ። እችታችን ምክር ትፈልጋለች፣ ምክር ስጧት በጣም ከባድ ነው። ሀቂቃ ማለት ነው። አንዳንድ ጓደኛ ወደ ገደል ይዞ ይገባል። አንዳንድ ጓደኛ ደግሞ እሱ እንዲወድ ያደርጋል ማለት ነው። ሀቂቃ ማለት ነው። ብዙ ምርጥ ጓደኞች አሉ። አሁን ላይ ግን የሉም፣ የሉም። አበደን የሉም ምርጥ ጓደኛ እንጃ፣ የለም ብዬ ነው የማስበው ማለት ነው። አሁን ላይ የለም፣ አበደን ሊኖርም አይችልም። ሀቂቃ የእናት ልጅ እንኳን የማይታመንበት ዘመን ላይ ነው ያለ ነው አሁን ላይ ማለት ነው። የእናት የእናት ልጅ ራሱ የማይታመንበት ዘመን ላይ ነው ያለ ነው እንኳን አሳልፈው የምስጥራችን የሚሰጥ ፍቅርና አሳልፎ እሱ ጉድጓዱን ቆፍሮል፣ ጉድጓዱን አምሶ ቆፍሮል። በዛ በጉድጓዱ የሚከት ዘበል ላይ ነው አለ ነው። ከስንት አንዳንዶችም አሉ የአንተ ችግር የሚያስቸግራቸው የአንተ መውደቅ የሚያስወድቃቸው ብዙ ጓደኞች አሉ። እነዛን አይወክልም ማለት ነው። መጥፎ መጥፎችን አላስፋኖታ ላይ ያጥፋለን ከመጥፎ ጓደኛ እየጠበቀን ነው የምለው። ሁላዬ ሀቂቃ ታሳዝናለች። እርግጥ ብዙ አመታት ቆይተናል ተቅሪበን፣ ሰባት አመት ጓደኝነት። እንደዛ ትላለች ማለት ነው እህታችን። ይሄ ማለት ምን እንጃ እንዴት አላቀፍቲ እኔ ታናሽ፣ እሷ ታላቅ ነው የምንመስለው። እኔ ግን እበልጣታለሁ። ይሄም ትቅድብ ባለል ባርሜ። ነገር ግን ምን ታደርጉታላችሁ። አንዳንዴ ጓደኛዬን አሳምርልኝ የሚባል ነገር አለ። አላስፋና ታላቋ ጓደኞቻችን ያሳምርልኝ እኛ ምርጥ ጓደኛ አድርገን እነሱ ምርጥ ጓደኛ አድርጋቸው። ዛሬ የልብን መርምሮ ማውጣት በጣም ይከብዳል። በጣም ከባድ የልብ መርማሪው አላህ ሱብሃነወተዓላ ነው። እና አላህ ይጠብቅላቸው። ወዶች የሰላማችሁ ይብዛ። እና እህታችን እስቲ ምክር ስጧት። እችን ጓደኛችን ጓደኛዋ፣ እህታችን ጓደኛዋ ሙሉ ለሙሉ ትራቃት ትላላችሁ፣ ወይስ ትቅረባት ትላላችሁ? ምን ትላላችሁ? ይህ ምክር እናንተ ለግሷት ማለት ነው። ሰላማችሁ በዚህ በሌለኝ ወዳቸዋለሁ።